ምንድ ነው እኔ ጋም የነበረ እውነት ነበረ እና የሆነ የነበረ እውነት ነበር ግን ምንድን ነው ለማስረዳት የሚፈልገው ነገር ትናንትና ያለፈው ነገር ያው አልፏል። ልክ በጣም መጥፎ ነገር አድርጌያለሁ፣ ብዙ ነገሮችን አድርጌያለሁ ይገባኛል። ግን አሁን ላይ ከልቤ ነው፣ እግዚአብሔር በሚያውቀው ከልቤ ነው የሁለቱ መታረቅ የፈለጉት። ለዛም ነው በድፍረት እርሶ ጋ አንድ ነገር ደግሞ አንድ ጎኔ እሱ ደስ ብሎኛል። እሱ ደስ ግን ነገሩ በጣም በጣም በጥብጠዋል። መጀመሪያ መጀመሪያ አሁን እኮ አሁን አመጣጠህ ደስ ብሎኝ ነው። አሁን ወደ ማስታረቅ መምጣት ጥሩ ነው። እግዚአብሔር ይባርክ። ጥሩ ነው ለምን መሰለህ? አይ እንደማይሆንልህ ሆኖ ነው። እንዴት ነው ወደ ማስታረቅ መጣሁ። እንግዲህ ምንም ማድረግ አይቻልም። ያው ዳንዬ ጥሩ አይደለም፣ ጥሩ ላይ አይደለም። እኔ እናንተ በእናንተ ጓደኛህ ነው ይሄ በጓደኛህ ደግሞ መካከል ገብቶ ይሄ ነገር ማድረጉ የማይገባ ነገር ነው። ዳንኤ እኔ ልጄ ጓደኛህ እኔ በሰዓቱ በጣም ልክ ያልሆነ ነገር አድርጌያለሁ ግን አሁን ምንድነው ፍላጎቴ ሁለቱ ሰላም እንዲሆኑ እንዲታረቁ ነው። ምክንያቱም ያው ብዙ በመሀላችን የተፈጠሩ ነገሮች ነበሩ እና ከምንም በላይ ደግሞ ያው ከእነሱ ጋር የሚቅርታ ከማለት ዎች እርስን የሚቅርታ ቅ እፈልጋለሁ። ይቅርታ ሄዳ አንተን ካለበት ነገሩ ማስተካከል የምፈልገውን ከአንተ ጋር ነው። ማንንም አልፈልግም፣ ኤፍሬምም አልፈልግም፣ ማንም አልፈልግም። ነገሩ ማስተካከል የምፈልገው አንተ ኖርህበት ከአንተ ጋር ነው። ማስተካከል የምፈልገው በቃ አንድ ደግሞ ይሳቅ በእውነት በጣም የምወድ ልጅ ነው። በቅርብ ነው መጣው ደግሞ እውነቴን ነው። አንተም ወደዛ እንትን ያልከው ነገር አለ፣ የሰራኸው ስራ አለ፣ በዛ ላይ ትንሽ የቸኮልክበት ነገር አለ የሆነ ግን፣ ገብቶ አደለም። እውነቴ ነው፣ ገብቶ አደለም። ሲመስለኝ ማለት ነው፣ ሳይገባህ ነው፣ ሳይገባ ገብታ በቃ እንግዲህ አንተም ገብቶም አደለም፣ አውቀህም አደለም ነገሩ በቃ ቢገባ ጠለቅ ብለ እንደ ዳንኤል እንደ ዳንኤል እኮ ወቅስህ ነበር። ለምን ነገሩ ጠለቅ ብለ አልገባበትም? ገብተ ነው ቶሎ ራስነት ያስመለጥክ። አዎ እንደ ዳንኤል አሁን እንትን አልወቅስህም። አንተም በዚህ ነገር እንትን ብልሃለና፣ በእርግጠኛ ያሰብነው ምንድነው እኔና ሩታ ከመጀመሪያው እንደዚህ አይነት ሬሌሽን የለንም ሰው እንደሚገመተው ሁኔታውም። እሷ በጣም የምወዳት እህቴ ናት። እሷም እንደ ወንድሟ ነው መቻይን ማለት ነውና ምንድነው ያው የተለያዩ ሰዎች ሁሉም አስተሳሰባቸውና የጭንቅላታቸው ደረጃ ይለያያል፣ የሚያስቡበት ማለት ነው። እኛ ለማስታረቅ ስናስብ እኔ እነሱ ለማስታረቅ ስናስብ መጀመሪያ የወሰድኩት ወይ እዛው በተቀጣጠለበት ዝም ብሎ ሄዶ ማስታረቅ ቢሆን ትንሽ ምንም ነገር ሳይበርድ ምንም ነገሩን ሳናይ ጥሩ ነገር ይመጣል ብዬ አላሰብኩም ነበር። ግን ወንድ ልጅ ብዙ ጊዜ ያው የተጣለበትን ነገር ሲያነሱበት ከእርሶ በላይ አላቅም። የኔ አካሄድ የነበረው ግን ወንድ ልጅ የጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል፣ ወደሚፈልገው ነገር የበለጠ ወደፊት ይመጣል የሚል እሳቤ ስለነበረኝ ከዛ አንግል ነው እና እሷን ወደ እኔ እንደማምጣት አድርጌ ከሩታ ጋር መጀመሪያ አውርተናል። በዚህ ወይ እናስኪደው እና አብርሽ አብረሽ እናሲዝ መምጣቱ አይቀርም ብለን ነው እንትን ያለው እና ያህንን ነገር እንትን ያልነው እንጂ ያው ሰው እንደሚያስበው ምናምን እና ሩታ ሪሌሽን ጀምረን ምናምን አይደለም። እሷ በጣም የምወዳት እህቴ ናት፣ እኔም እንደዚያው እሷም እንደምትለው ማለት እስከ ዛሬ ግን ደብቀናቸው ነበር። ያው እርሶ ፊት አወጣ ነው ማለት ነው። እኔና ሩታ መጀመሪያ ሀ ብለን ስንጀምረው በእንደዚህ አይነት ወይ እንሄድ ብለን ነው። እዛ ለማስታረቅ ነው። ተባረክ አንተ አሁን የምትናገር የውስጤ ነገር ልናገረው ነበረ። የውስጤ ነገር ተናግራል። ነው ብያለሁ እኮ አንተ ገብተው አደለም ምትን ያልከው ብያለሁ መጀመሪያ። አንተን እኮ ልቅሳ አልፈለግኩም። አሁን አንተም ሁለታችሁንም እዤ ነው መሄደው። በቃ እዚ ተሳክቶልኛል። አሁን በቃ ነገሩ አሁን የስኬት መንገዴም ነው ተሳክቶልኛል። ደግሞ እናንተ ማትኖሩ ማሳካት የቱ እኔ በዓላማ ከወጣው አላማ ነው። እግዚአብሔርን እኔ በዓላማ ላይ ከሆን አላማ ነው። ሳይሳካ ደግሞ አልሄድም። እንደዚህ አይነትማ አባት ስለሰጠን በጣም ለማሰያይ የእኛ ሲኖር አዎ፣ እንዲጥል ሲኖር ምናምን አዎ ግድ ነው ግድ

አሁን ጋሽ የምንመረቀለ እነዚህ ልጆች እዚህ እንድማየት አልፈልግም። ለምን እኔ እና ሩታን ብዙ ነገር አድርገውናል። ለሱ አይደለም የመጣ ነው። አቅሽ ስለ ልጆች አያገባም፣ ጨርሰናል። ስለ ልጆች አያገባም። በቃ ጨርሻለሁ እኔ ስለ ነሱ። በቃ ቢያንስ ተረጋጋና አዳምጣቸው። ከዛ በኋላ እኛ እንደ ስለ ነሱ ቶ እኔ ጨርሻለሁ። ስለ ነሱ ያገባል እኔ ጨርሻለሁ። በቃ ምንም ያግባ ነገር የለ

ከዛ መጣሁ። ደርቄ ነው አልኩት። መኪና ላይ ደርቄ ነው አልኩት። ጋሽ እኔ እኮ ያልገባህ ነገር አለ። እኔ ልጆቹ ብዙ ነገር ያደረጉ ልጆች ናቸው። እሱም እንደዛው፣ እሱም እንደዛው ማለት ነው። እኔ ብዙ ዋጋ ላይ ያስከፈሉ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። አይደለም አስቀድመው አግኝተው ነገር ላይ ነገር አላውራ ሚላ አባንተና ላለፈው ነገር ይቅርታ ጠይቅ። እንግዲህ አለ ሰው እንኳን የገደለ ሰው እንኳን የተገዳደለ ይቅርታ ይገራረቃል፣ ይቅርታ ይተራረቃል። ምንድን ነው ቃል በቃል አለ እንዲ ይሁላ። አብርሃ ማለት ከጋሺ ጋር ቅድም ነበር ብዙ ነገር አውርቻለሁ። እግዚአብሔር ይስጣቸው፣ ጋሽም ደግሞ አላሳፈሩ ነው ገባ። የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን። ያልቃል ሁሉም ነገር። በቻኑ አቅም ነገሮች ሰላም እንዲሆኑ እፈልጋለሁ። ጋሽ ይህን ሀሳብ ስነግራቸው እሳቸውም ደስተኛ ሆነዋል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ህይወት አስታራቂ መስለው አስታራቂ መስለው በቃ አቶ እሱ አስታራቂም ሆኑ ምንም ሆኑ በቃ አጠፉ፣ አደለም እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ። አሁን ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ እንዲህ እንዲህ መደረግ ያለበት ነገር ነው ያደረከው። ይህ ተቆጥቼው አሁን ነገር አይደጋገም። በቃ ጨርሻለሁ። እኔ ዳኒ ይቅርብ ብየዋለሁ። ማለት አሁን ዳኒ ያለ ጠፋብህ? ሩታ ልትጎዳት መስሎት ነው፣ ሩታ የጎዳት መስሎት ነው እንጂ ሩታ እኔ ተረድቼዋለሁ መረዳቱ አለ። አይ እንትንም አለ በሚገባ አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ በደንብ የሩታ ልብ ውስጥ እንድትገባ ያደረግነው ነው እንትን ነው። እሱን ደግሞ አሳይሃለሁ። ኦልሬዲ፣ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው። በቃ አንተን በንዴትም በእልህ ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ከአንተ በላይ የምታፈቅረው በጓደኛን በምንም ጠይቂያታለሁ፣ ወይም በጓደኛ ጠይቂያታለሁ። እኔ እና እሷ የሰራ ነው እንትን ነው። እኔ ጠይቂያታለሁ፣ በጓደኛ አስጠይቂያታለሁ። የትም አትሄድም፣ ትመጣለች። ትመጣና ይሄ ትሄዳለች። እሷ አትሄድም። ልጄ ናት፣ ልጄ ናት፣ ልጄ ናት አለ እኔ ብርቃት እንኳን ካናዳ፣ የፈለገ ቦታ የፈለገ እዚህ እግዚአብሔር አምላክ ከካናዳ ያበለጠ እዚህ ይባርካታል የኔ ምርቃት ካለ ምርቃት ካለ እኔ ግን ለእኔ ግን ሾልካኝ አትሄድም እያለሁ ሾልካኝ አትሄድም ብያለሁ ይህ ተማመንበት አንተ በሚሆን ትኬት ያስቆረጥክ አይደል እንዴ ያኔ እኮ ትኬት ያስቆረጥክ ትናንትና በነበረው ነገር አብራም አትከራከረኝ እንዴ

እንዲህ ነገሮችን ለማበላሸት አይደለም። ትሂድ በቃ ትሂድ። ሲጀምር አብርሃም፣ እኔ ካልመረኳት እንኳ ካናዳ፣ የፈለገ ቦታ ብትሄድ ምንም ነገር የለም። ግን ከመረኳት እዚ ሆና እዚ ሆና ትባረካለች። እዚ ሆና በረከቱ ይመጣላታል። በቃ ከሱ ጋር ደግሞሁን የት ነው? ሄዳለች። ፕሮሰሱ ጋር ሄዳለች። ኤርፖርት ነች የሆነ ነገር

ይሄም ልጅ እኮ እኔ ይጎዳታል ብዬ ባለቤቱ ሚስቱን ብትሆን ይጎዳታል ብዬ ልክ ነው፣ ተዘጋግቻለሁ። ግን አብሬ ወደ ሌላ ወሰደብኝ ነው የሚለኛለን። ወደ ሌላ ወሰደብኝ፣ ወደ ሌላ ዓላማ ነው እሱን ትል ወሰደብኝ። የዳኙቱ አይቸዋል። ጥፋት ነው እንዴ? ዛሬ ሰው የገደለ ይታረጋል፣ ሰላም ያወርዳል። እና ምን ገሎ ባህል እንዴ? ሁሌ ይቅርታ ይጠይቁም በእኔ ስለ ዳኒ ርበን ድርገው በቃ ምንም እኮ አታውቀውም። ዛሬ ዳኒ በቪዲዮ ነው የማውቀው አይደለም። እኔ ዛሬ ዳኒ ማለት ነው ለእኔ ይሸውደኝ። እኔ እና እነሱ ተረጋግረናል እርሰናል በቃ በሚገባኝ አስረዱን። በሚገባቸው ላይ ያስረድቻቸዋል። ብዙ ነገር ሊዋሹክ ይችላል። ለምንድን ነው ልንዋሻቸው እንችላለን? ይሄን ብቻ ማዋሸት ከፈለግንስ እዚህ መምጣታችን ምንድን ነው? ፖይንቱ ምንድን ነው? እሱ አንተ ቀርተን ዛሬ ነው፣ መቼ ነው? አንተ ነው። ኤጀንሲ ናት፣ ቀጠሮ ነበረባት፣ ማስተካከል ያለባት ነገር እሱ በዛን ሰዓት ጥሏት እንትን ስላለ እሱ ከእሱ ጋር የመሆን ፍላጎቷ ነው። እሷ ከእሱ ጋር ካልሆንኩኝ ምን ያደርግልኛል እዚህ ብላ ነው ይህ ፕሮሰስ የጀመረችው። እሱን ጠልታ ምናምን አይደለም የሚል ነገር ነው እንጂ እኔ ድንገት ነው የምመጣው። ያ አውርቼ አለው ተናግሪያለሁ። እዛ እኔ ድንገት ነው ድንገት ነው የምመጣው ኤፍሬም አሁን እንዳትናገር። ይዘስት መናገር የለበትም አዲስ አበባ እስከምንደርስ ድረስ ጸጥ በል። ምን መናገር የለበትም እዚህ አዲስ አበባ ከመጣን በኋላ ነው በቃ። በ ሲያዩኝ እኔ ነኝ። በቃ ኤፍሬም ሄደ፣ ተደራደሩ። እኔ ካልሄድኩ ይሄ ነገር ምንም እንደማይስተካከል እርግጠኛ ነኝ ብዬ ተናግሬያለሽ። ሽ ኔ ችግር የለውም። እኔ አባቴ ና እከብርሃለሁ። እኔ ለአንተ ብዬ ሁሉ ነገሮችን ልተው እችላለሁ፣ ግን ደግሞ እኔ ሩታ እሻትለን ም በቃ እሻትለኝ መረ እሰዬ በቃ እሱ ለእኔ ተውልኝ። ይሄ ጥሩ ነው በቃ እንዲ እንዲህ ተመለስልኝ። አንተ ስለ ሩታ ነገር አያገባም፣ ለእኔ ተውልኝ። እኔ እኔ ሩታና አንተ ካላስታረኩ እኔ መጨረሻ በቃ እኔ አባት የለህም አንተ እኔ ካ ሰላም ሰላም ሳላውርድ አልሄድም። ሰላም አውርጄ እንደውም አረ አድሬ ነው የምሄደው። አስታርቂ መዛን ቀን አልሄድም። አድሬ እዚህ አድሬ ሰልብቼ ነው የምሄደው። አንተ ቀጥቼ፣ እሷን ቀጥቼ፣ ዳኒን ቀጥቼ በቃ ችግር የለም። እሺ በዚህሷ። ነገር ግን ጋሽ የስፋ ነገር፣ በነገራችን ላይ ማለት ነው፣ አንድ የታዘብኩት ነገር ለአብርሃም በጣም ከልባችሁ ድዋ ጸሎት እንዳደረጋችሁለት ነው የታየኝ እኔ። ለምንድን ነው የሰው ልጅ መሬት ላይ መሬት ላይ የመሬት ገነት ማለት ሚስት ናት፣ ጥሩ ሚስት ናት። ስለዚህ ይሄን ደግሞ የሚገኘው ደግሞ የእናት የአባት ድዋ ነው፣ ጸሎት ነው። ስለዚህ ይሄን ነገር እኔ ያየሁት በሩታ ነው። ሩታ በጣም ነው የምታፈቅረ አብርሃም በጣም ማለት ነው። ተረዳህን? አሁን እዚህ ጋር አይደለም ገባህ? እዚህ ጋር ቪዲዮ ስለሚረዝም አይደለም በኋላ እንትን የቀረጽ ነው እያንዳንዱ ልትንሰራ የነበረው ለህዝብ የማይደርስ ብቻችንን እንዲህ ስናወራ የነበረውን ቪዲዮ ራሱን ልብስ አሳይሃለሁ። ገባ? አብርሃምን እንዴት እንደምታፈቅረው ልነግር አልችልም። የዱንያ ገነት ማለት ጥሩ ሚስት ናት ምትወደ ቤተሰብ የምትል ምናምን ምናም ማለት ነው ይሄ ሁሉ ነገር እና ትናንት ለአንተ ያላትን ቦታ ልነግርህ አለች። እኔ ያለና ያለናንተን ማለኝ ማለኝ ማንም የለኝም እግዚአብሔር ነው የማንም የማንም ማንም ሰው የለውም። በቃ በቃ ሰው የለውም። እግዚአብሔር አምላክ በሆነ ያኖሯል እንጂ የማንም ሰው ሰው የለውም። በቃ ይህንን ነው እኔ እኔ ልጆቼ እኔ ተናግሬ ያለሁ፣ ባለፈ ቪዲዮ ተናግሬ ያለሁ፣ እኔ እናንተን ብያለሁ። በቀደመ በሆነ ቪዲዮ አውርቼያለሁ። በእንደዚህ ኤፍሬም ሄዶ ኤፍሬም ቡታጅራ ሄደ። ቡታጅራ ሄዶ ለብሼ ምን ብዬ ስነሳ የሆነ ነገር በቃ አሰረኝ፣ ታውቃለህ? አሰረኝ። ግን በቃ ልንሄድ ነው። ተረስቻለሁ። ዝልበጣ አዲስ አበባ አሰረኝ። በሆነ ነገር አሰረኝ። እኔ ተናግሬዋለሁ በቀደም ተናግረ እናንተ ያሳደግኩበትን እስቴፕ፣ እኔና እግዚአብሔርና እንተዋወቃለን። እንዲሁ አይደል ያደጋችሁት፣ እንዲሁ በዘላ አይደለም ወይ? ተርቤ ተጠምቼ ነው አሳደግኳችሁ። እናታችሁ ተርባ ተጠምታ ነው ያሳደገቻችሁ። በእንደዚህ ዝም ብላችሁ እንጨት አይደለ ያወረዳችሁ፣ ዝም ብላችሁ ከመሬት አይደለ በቀላችሁት እንዴ! ይሄ ማሰብ ግድ ይልሃል። በምን አይነት ነገር ነው ያደግ ነው ወደ ኋላ ተመልሼ ላሳየ፣ ያሳየ ያደክበት ስቴፕ ላሳያችሁ፣ ወደኋላ አልመለስም። ጥሩ አትሆኑ እለህሌ ናችሁ፣ ይከብዳችኋል። በቃ ያደጋችሁበት ስቴፕ ጥሩ አይደለም እንዴ ያልኳችሁ ነገር እሺ ይበል። ተመለስ፣ ተመለስ። እሷ ሩታ ከሆነ በኔ አርገው ብያለው፣ አትሄድም ብያለው፣ ነግር ያለ አትሄድም በቃ ይህንን ነው። በቃ አሁን አተካራ ፈጥራለሁ፣ የሆነ ነገር ፈጥራለሁ። ስለ አንተ ጨርሻለሁ። አሁን አሁንም ደግሞ አንድ ነገር ልንገር፣ አሁንም ደግሞ ልንገር። አንድ ሰው አንድ ሰው እውነተኛ አድርገን ነው የምናስታርቀው። አንድ ሰው ጥፋተኛ አድርገን ነው የምናስታርቀው። ሌላ አንቺም ጥፋተኛ ነሽ፣ አብርሃም ጥፋተኛ ነው ብያ ድ ማስታርቃችሁ። ይህ ግባኬ። ይሄ ነገር አሁን ምንም ልትናገር አልፈልግም ማለት ነው። ምን ምን ትነገራለሁ አሁን በኋላ አንዱ ግዴታ ነው በእርቅ ላይ ግዴታ ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አድርጎ ነው የሚያስታርቀው ሽማግሌ ችግር የለው አንተ ጥፋተኛ ጥፋት ጥፋት አለብህ እኮ ትክክለኛ ጥፋት አለብህ እኔ የምደብቀው ነገር የለም ልጄ ነህ ብዬ ልደብቅ ነው አሁኑ ታያለችም ና ለአንተ ልሸፍንልን ነው ጥሩ ስራ ሰርታ ጥሩ ስራ ነው ሰራ አሁን ወደ ሌላ ተካራ አልገባም። በቃ ሰላም አወርዳ ያለው በዛ ሰላም ላይ የሚገባ ሴጣን ይሰበራል። ይህን ነው በቃ ሴጣን ሰብር ይሄዳለው ሽ ያለው በቃ ሉበት ሳይሆን እነሱ ሰላም ለመፍጠር ከተፈለገ ምን አልታረቅም አላልኩም፣ ግን እኔ እናሷ ባለንበት እንታረቅ። እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም። እነሱም ይሄዱ በሰላም መቃን እናሷ እንትን እሱ ችግር የለም እኮ እነሱ ልጆቼ ናቸው። ስለ እርቁስ ነገር ምን ሲያውቁታል? ህጻናቶች ናቸው። አሁን ይቅር ይቅር ተባባሉ። አሁን ናንተ ሽማግሌ ሽንግልና ቁጭ በል፣ ናንተ ሽንግልና ቁጭ በል። ሌላቸውም አይደለም እነሱ ልጆች ናቸው። ምንም ስለ ሽንግልና ምንም ያውቁት ነገር አለ? ግን ይቅር ይቅር ተባባሉ። ሰላም አውርዱ። ዋናው ገና መሰላችሁ እዚህ ላይ ለነገር የመፈለገው አብርሃም በጣም እኔም ካስከፋው ይቅርታ፣ ዳኒም ካስከፋ ይቅርታ። የኔ ሄሩታ ጉዳይ ግን እንደነገርኩ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ ተሸንፈህ ቀድመህ ንገራት። እሷ ለአንተ ተንበርክካለች በፍቅር ነው እግዚአብሔር ኛ ችግር እርሶንም ማለት ከምት ምንም ችግር የለም